መልካም ጤና ይስጥልን። እንደምን አላችሁ? የተወደዳችሁ የሀገራችን ህዝቦች፣ የአማራ ህዝብ እንደዚሁም የሰራዊታችን አባላትና አመራሮች በቅርቡ አገዛዙ ከ45 በላይ የአማራ ፋኖ ብሔራዊ ኃይል አፋበኃ በላይ እዝ አመራሮችንና አባላትን ደምስሻለሁ እያለ በልዩ ልዩ ልሳኖቹ ፕሮፓጋንዳ ሲሰራ እንደቆየ ተሰምቷል ይታወቃል። አሁኖም ግን በዚህ ቦታ የተገኘ ነው። አርበኛ ኢንጂነር በየነ አለማው፣ እኔም አርበኛ ዮሐንስ ንጉሱ፣ አርበኛ ግዛቸዋል እና አርበኛ ጸዳሉ ሙላትን ጨምሮ ከተገደሉ ዝርዝር ውስጥ ዝርዝራችን አስገብቶ እንደተገደሉ ተደርጎ አገዛዙ ሲቀሰቅስ እንደቆየ እና ሲያሰራጭ መሰረተ ቢስ መረጃዎች ሲያሰራጭ እንደቆየ ተደርሶበታል፣ ይታወቃል። ይህም ስለሆነም እኛ ቀደም ሲል በእርምጃ ወስጃለሁ ወይም የአየር ጥቃት ድምስሻለሁ ብሎ ይናገር እንጂ በአየር ጥቃቱን የሞከረ ቢሆንም በአየር ጥቃቱ እኛ ው ሳንደመሰስ ወይም ጠላት እንዳወራው ሳይገለን በህይወት መኖራችንን በተመለከተ ማህበረሰቡ መኖራችን እንድንገልጽ በጠየቀን መሰረት ሰራዊታችን እንድንገልጽ በጠየቀን መሰረት ያው በህይወት አለን፣ በመልካም ጤንነት ላይ በስራ ገበታችን ላይ እንገኛለን። አገዛዙ ደግሞ ሁልጊዜም ውሸት የማይሰለቸው ቅጥፈት የማይሰለቸው አፍረት የማይሰለቸው አገዛዝ እንደመሆኑ ሲያወራቸው ሲያሰራጫቸው የነበሩ መረጃዎች ውሸት መሆናቸውን ለማጋለጥ እዚሁ ተገኝተናል። የሞከረውን ድሮን ጥቃት በተመለከተ እለቱ ቅዳሜ ቀን ስለነበረ አደጋ የጣለበት ቦታ አደጋ ለማድረስ የሞከረበት ቦታ በግብይት ላይ የነበሩ ንጹሐን ወገኖቻችን ህይወት እየቀጠፈና አካል ጉዳትን ያደረሰ ሲሆን በተለይ በሕፃናትና በሴቶች ላይ ጭምር የደረሰ አደጋ እንደነበር ግን ያይን እማኝ ሆነን በቦታው ተገኝተን አስተውለናል። ከዛ ውጭ ግን በላይ እዝ አመራሮችና የሰራዊት አባላት ላይ ያደረሰው ይሄ ነው የሚባል ተጠቃሽ ጉዳት የለም። ስለዚህ በመደበኛ ስራችን ላይ እንገኛለን ለማለት ነው። እጅግ በጣም አመሰግናለሁ።